የኢትዮጵያ ብሮድካስቲንግ ኮርፖሬሽን በዳግማዊ ሚኒሊክ ሪፈራል ሆስፒታል የሚታዩ የአሰራር ክፍተቶች ላይ ትኩረት ያደረገ የምርመራ ዘገባ ከአንድ ወር በፊት ማስተላለፉ ይታወሳል። የኢቢሲ አሳሽ ፕሮግራም ትኩረት ካደረገባቸው ጉዳዮች መካከል መድኃኒትን እጅግ በተጋነነ ዋጋ ለህሙማን መሸጥ፣ የህክምና መሳሪያዎችን የቴክኒክ ፍላጎት መግለጫ ሳያዘጋጁ በኮሚቴ መግዛት፣ የሚገዙ መድኃኒቶች ብዛት ሲወሰንም ተገቢውን ጥናት አለማድረግና አላስፈላጊ የመድኃኒት ክምችቶች እንዲፈጠሩ ማድረግ የመድኃኒት አቅርቦት ችግርና ከአሸናፊ ተጫራቾች ጋር የሚደረግ የመሳሪያ ርክክብ ክፍተቶች ዋና ዋናዎቹ ናቸው። 274 ብር ውጭ እያለ እኛ 828 ብር ህሊናችንም ይሻል። ስለዚህ ወደ ውጭ ነው ወደ ውጭ ስትለው ህብረተሰቡ ይማራል። የአሰራር ችግሮች ተከስተዋል። የአሰራር ችግር ደግሞ የዚህን ዋጋ ባህሪያንስ አምጥቷል። ስለዚህ ችግሩ ወይ ማን ነው? ኃላፊነቱ ተጠያቂው ማን ነው? ለዚህ እኛ ተጠያቂ ነን። ይህን ተከትሎም የዳግማዊ ሚኒሊክ ሪፈራል ሆስፒታል የስራ አመራር ቦርድ የማስተካከያ እርምጃዎች መውሰዱን የቦርዱ ሰብሳቢ አቶ ተሾመ መንገሻ አስታውቀዋል። ዳግማዊ ሚኒሊክ ሪፈራል ሆስፒታል ላይ በእናንተ ጣቢያ ፕሮግራም ከተሰራ በኋላ ምንም እንኳን ስራውን ቀደም ብለን የጀመርነውም ቢሆን የእናንተ ፕሮግራም ተጨማሪ መረጃ ተጨማሪ ሳፖርት የሆነ አቅም ስለሰጠን እሱን መነሻ አድርገን ሆስፒታሉ ውስጥ ያሉትን አጠቃላይ ነገሮች ተመልሰን ለማየት ነው የሞከርነው። በዚህ መነሻ ሶስት ኃላፊዎች ከስራ ኃላፊነታቸው እንድነሱ ነው የቦርዱ ውሳኔ። አንደኛው የሆስፒታሉ ዋና ስራ አስኪያጅ የነበሩት የሰው ኃይል ደጋፊ የስራ ሂደት መሪ፣ ሁለተኛው የፋርማሲ ክፍል ኃላፊ ነው። ቦርዱ አመራሮችን ከኃላፊነታቸው ከማንሳት ባሻገር በኦዲት ግኝት መሰረት ተጠያቂ አካላት እንደሚጠየቁ ገልጿል። የሁለት ዓመት ሙሉ ኦዲት እንዲደረግ ለአዲስ አበባ ከተማ አስተዳደር ፋይናንስና ኢኮኖሚ ልማት ቢሮ በደብዳቤ ያሳውቀናል። ፋይናንስና ኢኮኖሚ ልማት ቢሮም ባለሙያ የመመደብ እንቅስቃሴ ላይ እንደሆነ እየተከታተል ነው ያለ ነው። በኦዲት ከተረጋገጠ በኋላ በቀጥታ ጉዳዩ ጥፋቱ የሚመለከተው ሰው ካለ በህግ የሚጠየቅ ነው በሆስፒታሉ ዋና ስራ አስኪያጅነት አዲስ የተሾሙት አቶ አለማየሁ ወንድሙ በበኩላቸው በተቋሙ የተጀመሩ መልካም አሰራሮችን ለማስቀጠልና ብልሹ አሰራሮችን ለመቅረፍ ከሰራተኛውና ከሌሎች ባለድርሻ አካላት ጋር ተባብረው እንደሚሰሩ ተናግረዋል ዋና ስራ አስኪያጁ በተለይም በላቦራቶሪ አሰራር በመድኃኒት በግዥና በንብረት አያያዝ ዙሪያ ተጠያቂነትን ለማስፈን ትኩረት አድርገው እንደሚሰሩም ገልጸዋል